ሎ ታቁ ናችን አሁንም ድነ ቢ ሰላምታችን አለማየሁ ጢሞቴዎስ ደቦጭ የመዝገብ ስማቸው ነው። ግለሰቡ በአጭር የስልጣን ዓመታት በርካታ ሀብቶችን ያካበተና መሬት ላይ እንደሚዘራ ዘር ደግሞ በርካታ ብሮችን የፌስቡክ ቅጥረኞች ላይ በማፍሰስ በክልሉ የመሪነትንም የፋሽስትነትንም የፓስተርነትንም የእግር ኳስ ኃላፊነትንም በተከፋይ ጥጆቹ በኩል የገጽታ ግንባታም ሲሰራ አሳልፏል። አቶ አለማየሁ ጢሞቴዎስ ሁሉን አውቃለሁ የሚልና የሲዳማ ወጣቶች በተለይም በሐዋሳ ከተማ የሚገኙ ነዋሪዎች ተሸማቀው እንዲኖሩ እና ግለሰቦች ጋር ጭምር ስልክ እየደወለ ሲያስፈራራና ሰባትና አመታትን አሳልፏል። ግለሰቡ የሚከፍላቸው የቀጥረኞቹ ጩኸትና ጭብጨባ አስክሮትም የፕሬዝዳንትነትን ቦታ ለመውሰድ በግልጽ በዋሳ ከተማ ቀጣይ ፕሬዝዳንት እኔ ነኝ እስከ ማለት መድረሱንና አንዳንድ የግለሰቡን ኪስ እያጠቡ የሚተዳደሩ ታፍ ነቂዎች አሌክሳ ይከሰት፣ ሰማይ ይታረስ፣ ቀጣዩ ንጉስ ሺህ አመት ይንገስ እያሉም ተቀባብለውም አዚመውለታል። ያ በገጽታ ግንባታ ህዝቡን ያስፈራራ ያ አይቶት ማዕቀን ኳስ በቦርድ ሰብሳቢነት ተሾሞ በአንድ አመት ውስጥ በ18 ሚሊዮን ብር ህገወጥ ዝውውር ክለቡን ለክስ የዳረገ ያ ሲያሰኘው አምባገነን፣ ሲያሻው ፓስተር፣ ደስ ሲለው ደግሞ ወታደር የሚሆነው ከአውሮፓ ጫማ ያስመጣል የሚባልለት ዘመን ህገ ወጥ አመራር በአርባ ብር ሲሊፐር እና የክልሉን ወጣቶች በግፍ ያስረበት ብረት ሁለት እጁ ላይ ጠልቆ በህግ ቁጥጥር ስር ውሏል። የአቶ አለማየሁን በህግ ቁጥጥር ስር መዋሉን ተከትሎ ተወርዋሪ ኮከብ ሲል አቶ አለማየሁን ያሞካሸው የቀድሞ የክልሉ ሹመኛ እና በሀሰት የሰዎችን ስም ያጠፋል ተብሎ በክልሉ ነዋሪዎች የሚከሰሰው አቶ ተፈራቅ ንፈቶ ወንበዴው በቁጥጥር ስር ዋለ ሲል አቶ አለማየሁ ላይ ተሳልቋል። ከአቶ አለማየሁ ጋር ወንድማማቾች ነን በማለት እያስወራ እና ለአመታት የሲዳማ ቡና የደጋፊዎች ማህበር ያለ ምርጫ በህገ ወጥ መንገድ የሚመራው አቶ ደጀኔ ማርቆስ ደግሞ ጎሮም ሰው ጎድቶኝ ነበር ሲል ሀሳቡን ገልጾ ጊዜ ነበር የጠበኩት እንደኔ በአቶ አለማየሁ የተገ